ተገቢውን ትኩረት አግኝቷል ብዬ መናገር አልችልም። ግን ያም ማድረግ ቢችል አዳማ ትልቅ ከተማ ነው ሲሆን አዳማን የሚመስል ሌላ ተጨማሪ ቲሞች ቲም ልናይ የምንችልበት ከተማ ነው፣ ትልቅ ከተማ ነው ስለሆነ ማለት ነው። ከፍ ባለ ደረጃ እንዲቆይ የማድረግ ስራ ቢሰራ ደስ ይለኛል። እንደ ሀገርም ያ ቢደረግ ለሀገር ቢጠቅማል። ያን የማድረግም ደግሞ አቅሙ እድሉም አለ ብዬ ነው የማስበው። በፕሪምየር ሊጉ የመጨረሻ ሳምንታት ከጨዋታ ውጪ ውጤት የመቀየር ጉዳይ በጣም አነጋጋሪ ነበር። ሐዋሳ ከተማ፣ አደማ ከተማ ሁለት ለአንድ አሸልጓል። ስለ ራሱ ውጤት ተጨንቋል። ከዚያ እንኳን የምትለው ነገር አለ እንዳልከው። ዘንድሮ በጣም በሚያሳፍር መልኩ ሁላችንም ሙያ ውስጥ ያለን ሆኑ ሰዎች በሚያሸማቅቅ መልኩ የምትሰማቸው የጨዋታ ማጭበርበሮች እንዳሉ እንሰማለን። ይህንን የሊግ ካምፓኒው ወደ አስር ጨዋታዎችን እያጣራው ነው የሚል ነገር ይፋዊ በሆነ መንገድ አሳውቀናል። ስለዚህ ይህ ለእግር ኳስ ጥሩ አይደለም፣ አሳዛኝም ነገር ነው። ሐዋሳ ዛሬ ያደረጉት ነገር እግር ኳሳዊ ነገር ነው። ቴንክዩ የሚባል ነገር መጠበቅ አለባቸው ብዬ አላስብም። በምቀኝነት አዳማን ለማውረድ ተጫውተዋል ብዬ አልልም ለአዳማም ለመልቀቅ ሜዳ ገብተዋል ያሉ። ስለዚህ እግር ኳሱ የፈቀደውን ነገር ነው ያደረጉት። እዛ ቦታ ላይ የነበሩት ሰዎች ቢያንስ ፕሮፌሽናል የሆነ ነገር በማሳየታቸው ግን ሊመሰገኑ ይገባቸዋል። ዛሬ ሲዙን የመጨረሻ ጨዋታ ነው። አብዛኛው ላይ ስለ ሲዙኑ ገልጸህልን ነበር። አለመውረዳችሁን አረጋግጣችኋል። ይህን ጨዋታ ለዚህ ጨዋታ ሞቲቬት የሚያደርጋቸው ነገር ምንድን ነው? ዛሬ እንግዲህ ሁሉንም ጨዋታዎች እንዳልከው የመጨረሻውም ጨዋታ ቢሆን ቢያንስ የዛሬውን ጨዋታ ከብዙ ጫና ነፃ ሆነን የምንጫወተው ጨዋታ ነው። ከደጋፊያችን ጋር አመቱን የምንዘጋበት ጨዋታ ነው። ያ ይህን ጨዋታ በትኩረት እንድንጫወት ያግዘናል። ከዛም ውጪ ደግሞ ማሊያ ለብሰ ቁምጣ አድርገን ሜዳ እስከገባህ ድረስ የትኛውንም ጨዋታ ማክበር አለብን። አንድ ተመልካች እንኳን ሜዳ የሚገኝ ከሆነ ለዛ ተመልካች ስትል መጫወት አለብን እና ብዙ ቁርጠኝነት እንደሚጫወት ምክንያት ቢሆኑ ብዙ ነገሮች አሉ። በየአመቱ በውድድር ዘመኑ የሚወሰዱ ማስታወሻዎች አሉ። ምንድን ነው በውድድር ዘመኑ ሂደት ውስጥ ያገኘ ነው ትምህርት ብለህ የምታስበው? እንግዲህ ሁላችንም ላይፍ ህይወት ራሱ ያው ትምህርት ነው። በእያንዳንዱ ቀን ብዙ ትምህርት ወስዳለን።